ብዙዎች ስራ ለመጀመር ሲያስቡ ምን ስራ ብለው መጨነቃቸው የግድ ነው። በአሁኑ ሰዓት ደግሞ የቢዝነስ ሀሳቦች በመብዛታቸው ምን ልስራ የሚለው ጥያቄ ይበልጥ ሰዎችን ሲያስጨንቅ ይስተዋላል። ታዲያ ይህንን ለመቅረፍ የተጠና የቢዝነስ አይነት መምረጥ የግድ ነው። በመሆኑም ከፍተኛ ገቢ ሊያስገኙ የሚችሉ ሶስት የተጠኑ የቢዝነስ ሀሳቦችን በዛሬው ጥንቅራችን ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ እየጋበዝኳችሁ ወደ መረጃው አለፍን። ለዛሬ ልናካፍላችሁ ያዘጋጀናቸው እነዚህ የቢዝነስ ሀሳቦች በተለይም በዚህ አመት ብንጀምራቸው አዋጭና በቀላሉ ልንሰራባቸው የምንችላቸው ከመሆናቸውም በላይ ጊዜም፣ ቦታን፣ ካፒታልንና አቅምን የሚቆጥቡ እንዲሁም በአጭር ጊዜ ውስጥ ስኬታማ ሊያደርጉ የሚችሉ የተረጋገጡ የቢዝነስ ሀሳቦች ናቸው። በቀዳሚነት ወደምንመለከተው የቢዝነስ ሀሳብ ስናልፍ የባልትና ስራን እናገኛለን። የባልትና ስራ በኢትዮጵያ በሰፊው የሚታወቅና ተወዳጅነት ያለው የንግድ ዘርፍ ነው። ይህ የስራ አይነት በባህላዊ ምግቦቻችን ውስጥ በብዛት ጥቅም ላይ የሚውሉ የቅመማ ቅመም አይነቶችን በማዘጋጀትና በመሸጥ ላይ የተመሰረተ ሲሆን በተለይም በከተሞች የህዝብ ቁጥር መጨመርና የምግብ ፍላጎት መለወጥ ጋር ተያይዞ የባልትና ምርቶች በገበያ ላይ ያለውን ፍላጎት ጨምሮታል። የባልትና ስራ ሲጀምሩ ሊያተኩሩባቸው የሚችሉ ዋና ዋና ምርቶች ያሉ ሲሆን እንደ በርበሬስ ሽሮ፣ አዋዜ፣ ኮረሪማ፣ ነጭ ሽንኩርት ዱቄት፣ ሚጥሚጣ፣ አብሽና ዝንጅብሌ መሳሰሉ የተለያዩ ቅመማ ቅመሞችን ማምረትና መሸጥም ይቻላል። የባልትና ስራ ከሌሎች ቢዝነሶች አንጻር ብዙ ካፒታል የማይጠይቅ ሲሆን፣ በትንሽ ገንዘብ መጀመርና ቀስ በቀስ ማስፋፋትም ይቻላል። የባልትና ምርቶች በየቀኑ ለምግብ ማብሰያነት ስለሚያገለግሉ የገበያ ፍላጎታቸው ሁሌም ከፍተኛ ነው። ምርቶቹም በሱቅ ውስጥ ከመሸጥ በተጨማሪ ለሆቴሎች ለ ሬስቶራንቶችና ለምግብ አምራች ድርጅቶች በጅምላ ማቅረብም ይቻላል። ለዚህ ስራ ተግዳሮቶች ያሉት ሲሆን፣ የጥሬ እቃ ዋጋ መለዋወጥ ዋነኛው ችግር ነው። በአጠቃላይ የባልትና ስራ በጥንቃቄ ታስቦበትና ና ጥሩ የቢዝነስ እቅድ ተዘጋጅቶለት ከተጀመረ በጣም አዋጭ የሆነ የስራ ዘርፍ ነው። የባልትና ስራ ውጤታማ እንዲሆን ንጽህናና ጥራት ዋነኛው ሲሆን፣ የባልትና ምርቶች ከምግብ ጋር በቀጥታ የተያያዙ በመሆናቸው ንጽህና ማረጋገጥ ወሳኝ ነው። ምርቶቹ ከምንም አይነት የውጭ ቁስ ነጻ መሆናቸው ማረጋገጥ ና ንጹህ በሆነ አካባቢ ማዘጋጀትም ተገቢ ነው። የባልትና ስራ ለመጀመር ከሃምሳ ሺ እስከ መቶ ሃምሳ ሺ ብር ካፒታል ሊያስፈልገን የሚችል ሲሆን ይህ ካፒታል ለጥሬ እቃ ግዢ ማለትም ለበርበሬ፣ ለሽምብራና ወዘተ ለማሽን ግዢ እንዲሁም ለመጀመሪያ ወር ኪራይ ሊያገለግል ይችላል። እነዚህም መሰረታዊ ነገሮች ካሟሉ የባልትና ስራ ለመጀመር ቀላል ነው። የባልትና ስራ ውጤታማ እንዲሆን ትክክለኛ ቦታ መምረጥ ወሳኝ ነው። የባልትና ምርቶች የእለት ተዕለት የምግብ ፍላጎት ስለሆኑ በመኖሪያ አካባቢ የሚሰ የሰራ ስራም ከፍተኛ የደንበኛ ፍላጎትም ይኖረዋል። ደንበኞች ያለምንም ተጨማሪ ወጪ በቀላሉ በአቅራቢያ ወጥተው የሚፈልጉትን መግዛት ስለሚችሉ በመኖሪያ ቤቶች አካባቢ ቢሰራም ይመረጣል። ሌላኛው የገበያ ማዕከሎችና የሱፐርማርኬት አቅራቢያ፣ የሬስቶራንቶችና የሆቴሎች አቅራቢያ ቢሰራ ውጤታማ ሊያደርግ የሚችል የስራ ዘርፍ ነው። ወደ ሌላኛው የቢዝነስ አይነት ስናልፍ የዳቦ ቤት ስራን እናገኛለን። በኢትዮጵያ የዳቦ ቤት ቢዝነስ አዋጭና ተፈላጊነት ያለው የንግድ ዘርፍ ነው። በተለይም በከተሞች የህዝብ ቁጥር መጨመር፣ የኑሮ ዘይቤ መለወጥና የዘመናዊ የምግብ አሰራር ልማዶች መስፋፋት የዳቦ ፍላጎትን በእጅጉ ጨምሮታል። በኢትዮጵያ ለዳቦ ያለው ፍላጎት ከጊዜ ወደ ጊዜ እየጨመረ ያለ ሲሆን ብዙ ሰዎች ለቁርስ ለምሳ፣ ወይም ለእራትም ጭምር ዳቦን እንደ ቀላል አማራጭም ይመገባሉ። በተለይ በአዲስ አበባ ከተማ ያለው የዳቦ ፍላጎት ከምርት አቅርቦቱ የሚበልጥበት ሁኔታ እንዳለም ይጠቀሳል። ይህም አዳዲስ የዳቦ ቤቶችን ለመጀመር ትልቅ እድልን ይፈጥራል። ዳቦ ቤት ለመክፈት የሚያስፈልገው የካፒታል መጠን እንደየቢዝነሱ መጠን ይለያያል። ነገር ግን ከትንሽ ጀምሮ እስከ ትልቅ ፋብሪካ ድረስ ማሰብም ይቻላል። በትንሽ ካፒታል ማለትም ከ450 ሺ ብር ጀምሮ የሚጀመሩ የዳቦ ቤት አይነቶች ያሉ ሲሆን እነዚህ ዳቦ ቤቶች ትንሽ መጠን ያላቸው ማሽኖችንና እቃዎችም ይኖራቸዋል። ትልልቅ ፋብሪካዎችን ለመገንባት የሚያስፈልገው ካፒታል መጠን ከ ስድስት ሚሊዮን ብር በላይ ሊሆን ይችላል። የዳቦ ቤት ስራን ለመጀመሪያ የሚያስፈልጉ ዋና ዋና እቃዎቹ የዳቦ መጋገሪያ፣ ማብኪያ ማሽን፣ ማኮፈሻ ማሽን፣ የዳቦ መቁረጫ፣ ዳቦ ማብኪያ ክፍሎች፣ የዳቦ ማስቀመጫ ትሪዎችና ሌሎች ተጨማሪ እቃዎችም ያስፈልጋሉ። በዘርፉ ለመስራት ካሰቡ ግምት ውስጥ ሊገቡ የሚገቡ ጉዳዮች ያሉ ሲሆን ከነዚህም ውስጥ ጥራት ዋነኛው ሲሆን ንጽህናና የዳቦውን ጥራት መጠበቅ ደንበኞችን ለማፍራትም ወሳኝ ነው። በተጨማሪም ዳቦን ብቻ ሳይሆን እንደ ኬ ኬክ ፔስትሪና ሌሎች የዳቦ አይነቶችን ማምረት ገቢንም ይጨምራል። በስራው ላይ ሊያጋጥመን የሚችሉ ተግዳሮቶችን ስንመለከት የጥሬ እቃ ዋጋ መለዋወጥ ማለትም እንደ ዱቄት፣ ስኳርና ዘይት ያሉ የጥሬ እቃዎች ዋጋ በየጊዜው መለዋወጥ ለቢዝነሱ አስቸጋሪ ሊሆን ይችላል። ሌላኛው ከምግብና መድኃኒት አስተዳደር ባለስልጣን የሚወጡ የምግብ ደህንነትና የንጽህና መስፈርቶቹንም ማሟላት ያስፈልጋል። በተጨማሪም በአሁኑ ጊዜ ብዙ ዳቦ ቤቶች በሁሉም ቦታ እየተከፈቱ ስለሆነ ጠንካራ ውድድር ተገድሟል አለ። ልዩ ምርት ወይንም አገልግሎት ካላቀረቡ በስተቀር በገበያ ውስጥ ለመቆየት ሊያዳግትም ይችላል። በአጠቃላይ የዳቦ ቤት ቢዝነስ በኢትዮጵያ ትልቅ እድል ያለው ቢሆንም ስኬታማ ለመሆን ግን ጥልቅ የሆነ የገበያ ጥናት፣ ጥሩ የቢዝነስ እቅድና የጥራት ቁጥጥር ማድረግም ወሳኝ ነው። የዳቦ ቤት ቢዝነስ ስኬታማ እንዲሆን የሚያደርጉ ነገሮች በርካታ ቢሆኑም በቅድሚያ ግን ከሌሎች የዳቦ ቤቶች በምን እንደሚለዩ መለየት በጣም አስፈላጊ ነው። ለምሳሌ የምርት ጥራትና ጣዕም ማለትም ትኩስና ጥራት ባላቸው ጥሬ እቃዎች የሚሰራ ዳቦ ሁሌም ተፈላጊ ነው። የዳቦ አይነቶች ማብዛት ከወትሮ ዳቦ በተጨማሪ እንደ ኬክ፣ ፒዛ፣ ኮኪስ እና ሌሎች አይነቶችን በማምረት ደንበኞችን ብዙ አማራጭ እንዲኖራቸው ማድረግ ተገቢ ነው። ለደንበኞች ተስማሚ የሆኑ አማራጮች ማለትም ከስኳር ነጻ የሆኑ በጤናማ እህል የተሰሩ ወይንም ከግሉተር ነጻ የሆኑ የዳቦ አይነቶችን ማቅረብ በገበያ ላይ ተወዳዳሪ ለመሆንም ያስችላል የዳቦ ቤት ስራ ስኬታማ እንዲሆን ከምርቶች ጥራትና ንጽህና በተጨማሪ የደንበኞችን ፍላጎት መለየትና በፍላጎታቸው መሰረት የምርቶችን አይነትና መጠን መቀያየርም ጠቃሚ ነው የዳቦ ቤት ቢዝነስ የተሻለና ስኬታማ እንዲሆን ትክክለኛ ቦታ መምረጥም ወሳኝ ነው። ለምሳሌ የሰዎች እንቅስቃሴ የበዛባቸው ቦታዎች ማለትም የከተማ ማዕከሎችና የገበያ አካባቢዎች፣ ሰዎች በቀን ውስጥ ብዙ የሚዘዋወርባቸውና በቀላሉ የሚዳረሱባቸውን ቦታዎች ለዳቦ ቤት በጣም ተመራጭ ቦታዎች ናቸው። በተጨማሪም የትምህርት ቤቶችና ዩኒቨርሲቲዎች አቅራቢያዎች፣ ተማሪዎችና ሰራተኞች ለቁርስ ወይም ለቀላል ምግብነት ዳቦን ስለሚመገቡ እነዚህም ቦታ ላይ ብዙ ደንበኞች ማግኘት ይቻላል ላል። የቢሮ ህንፃዎችና የንግድ ማዕከሎች አቅራቢያ ከቢሮ የወጡ ሰራተኞች በቀላሉ ዳቦ ለምሳ ወይንም ለምሽት ምግብነት መግዛትም ይችላሉ። እንዲሁም የመኖሪያ አካባቢዎች በመኖሪያ አካባቢ ዳቦ ቤት መክፈት የዕለት ተዕለት ፍላጎትን ለማሟላት ስለሚያስችል ለተከታታይነት ደንበኝነት ጠቃሚ ሊሆንም ይችላል። በተጨማሪም አዳዲስ የመኖሪያ መንደሮች አካባቢዎች ላይ መክፈት አስፈላጊና ጥሩ የሆነ ደንበኞችን ልናገኝበት እንችላለን። ለትራፊክና ለትራንስፖርት ምቹ የሆኑ ቦታዎች ማለትም ሲሆን ዋናዋና መንገዶች ላይ የትራንስፖርት አገልግሎት በሚሰጥባቸው ወይም በሚያልፍባቸው ዋናዋና መንገዶች ላይ የሚገኙ ዳቦ ቤት ብዙ ሰዎች እንዲመለከቱትና እንዲገዙትም ያደርጋል። የቦታው ኪራይ ለቢዝነሱ ከሚያስገኘው ገቢ ጋር ተመጣጣኝ መሆኑን ማረጋገጥ በጣም አስፈላጊ ሲሆን፣ አንዳንድ ቦታዎች ከፍተኛ ኪራይ ያለው ቦታ ቢሆኑም የደንበኞች ቁጥር ከፍተኛ ሊሆን ስለሚችል አዋጭ ሊሆን ይችላሉ። ከዳቦ ቤት ስራ ጋር አብሮ መስራት የሚችሉና ትርፋማ የሆኑ ተጨማሪ የንግድ ስራዎች ያሉ ሲሆን እነዚህም ዘርፎች ከዳቦ ቤት ጋር በማዋሃድ የደንበኞችን ፍላጎት በሰፊው ማርካትን ብቻ ሳይሆን ገቢዎትንና የንግዶን ስኬታማነትም ከፍ ማድረግ። ኬክ ኮኪስና፣ ዶናት ማምረት ከዚሁ ስራ ጋር ተጣጥሞ መሰራት የሚችል የስራ ዘርፍ ሲሆን ከዳቦ አሰራር ጋር ተመሳሳይነት ስላለው እነዚህም ምርቶች ማምረት ቀላልም ነው። የተለያዩ የኬክ ዶናትና፣ ኮኪስ አይነቶችን በማቅረብ ለተለያዩ ዝግጅቶችም ማቅረብ ይቻላል። የጁስና የወተት ተዋጽኦዎችን ማቅረብ እነዚህ ነገሮችን በሱቆ ውስጥ መሸጥ የደንበኞችን ፍላጎት ሙሉ በሙሉ እንዲያረኩም ያግዛል። ደንበኞች ከዳቦ ጋር ተጨማሪ ነገር እንዲገዙም ያበረታታል። እነዚህን ተጨማሪ የስራ ዘርፎች ከዳቦ ቤቱ ጋር በማዋሀድ የንግድ ስራውን የበለጠ ትርፋማና ተወዳጅ እንዲሆንም ማድረግ ይቻላል። ከሌሎች የዳቦ ቤቶች ተወዳዳሪ ለመሆንና ና በገበያ ውስጥ ጎልቶ ለመውጣት ጥራት ያለውን ዳቦ መጋገር ዋነኛው የፉክክር መሳሪያም ነው። እነዚህ ስልቶችን ተግባራዊ በማድረግ የዳቦ ቤቱ ገበያም በገበያ ውስጥ ያለው ውድድር አሸንፎ ተመራጭ ሊሆንም ይችላል። ወደ መጨረሻው የቢዝነስ አይነት ስናልፍ የህትመት ቤት ስራን እናገኛለን። የህትመት ቤት ቢዝነስ በኢትዮጵያ በብዙ መልኩ አዋጭና ትርፋማ ሊሆን የሚችል ዘርፍ ነው። በተለይም የንግድ እንቅስቃሴ በመጨመሩ የትምህርት ተቋማት መስፋፋትና፣ የማስታወቂያ ፍላጎት ከጊዜ ወደ ጊዜ እየጨመረ በመምጣቱ ዘርፉ ከፍተኛ ፍላጎት አለው። ስራው በተለያዩ መንገዶች የሚሰራ ሲሆን የኮሜርሻል ህትመት ማለትም ለኩባንያዎችና ለተለያዩ ድርጅቶች የሚሰጥ የህትመት አገልግሎቶችን እንደ ቢዝነስ ካርድ በራሪ ወረቀቶች፣ ብሮሸሮች፣ ፖስተሮች፣ ደረሰኞችና የተለያዩ የማስታወቂያ እቃዎች፣ የመጽሐፍ ህትመት ለግለሰቦችና ለአታሚ ድርጅቶች መጽሐፍን ማተም፣ ለግለሰቦች የሚሰጥ የህትመት አገልግሎት ማለትም ለሰርግና ለሌሎች ዝግጅቶች የሚሆኑ የግብዣ ካርዶች፣ የቀን መቁጠሪያዎች፣ ቲሸርቶች ላይ የሚደረጉ ህትመቶችንና ፎቶዎችን ማተምም ይቻላል። በኢትዮጵያ ለህትመት ምርቶችና አገልግሎቶች ያለው ፍላጎት በከፍተኛ ደረጃ እየጨመረ ያለ ሲሆን ትርፋማ ለመሆን በአንድ የህትመት ዘርፍ ላይ ብቻ መወሰን ተገቢ አይደለም። ለተለያዩ ደንበኞች የተለያዩ የህትመት አገልግሎቶችን መስጠት የሚቻል ሲሆን አዳዲስና ዘመናዊ የህትመት ማሽኖች፣ አነስተኛ ወጪና ፈጣን አገልግሎት እንዲኖርም ያደርጋል። ለዚህ ስራ ተግዳሮት ሊሆኑ ከሚችሉ ነገሮች ውስጥ አንዱ የህትመት ቢዝነስ ለመጀመር የሚያስፈልገው የመነሻ ካፒታል ከፍተኛ በመሆኑ ነው። የህትመት ማሽኖችና ሌሎች ቁሳቁሶች፣ እንደ ወረቀትና ቀለሞች ያሉ ጥሬ ዕቃዎች ከውጭ ስለሚገቡ የዋጋ ለውጥ ያጋጥማል። በተጨማሪ ተሽከርካሪም አዳዲስ ማሽኖች በፍጥነት ስለሚመጡ ከሌሎች ተወዳዳሪዎች ጋር ለመወዳደር ራስን ማዘመንም ያስፈልጋል። በአጠቃላይ የህትመት ቤት ቢዝነስ በጥንቃቄ ታስቦበትና ጥሩ የቢዝነስ እቅድ ተዘጋጅቶለት ከተጀመረ በጣም አዋጭ የሆነ የስራ ዘርፍ ነው። የህትመት ቤት ቢዝነስ ለመጀመር የሚያስፈልገው የካፒታል መጠን በበርካታ ነገሮች ላይ የሚወሰን ሲሆን፣ የማሽንና መሳሪያዎች ወጪ ትልቁ የወጪ ክፍል ሲሆን፣ የማሽኖቹ ዋጋ እንደየአይነታቸውና አቅማቸውም ሊለያይ ይችላል ትንሹ ዲጂ ታል ማተሚያ ማሽን ከ35ሺ ብር እስከ 60ሺ ብር የሚገኝ ሲሆን ትልቁ ማተሚያ ማሽን ከ5 ሚሊዮን ብር ጀምሮም ሊገኝ ይችላል። ለቢሮ የሚያስፈልጉ እንደ ጠረጴዛ፣ ወንበር፣ የኮምፒውተር እቃዎችና ሌሎች የሚያስፈልጉ ነገሮች እስከ 150 ብር ሊያስፈልግ ይችላል። ለስራ የሚያስፈልጉ የመጀመሪያ የጥሬ እቃ እቃዎች ማለትም እንደ ወረቀትና ቀለሞች ላይ ከ200 ብር በላይ ሊያስፈልገን ይችላል። አነስተኛ አገልግሎት ለመስጠት የሚያስችል ህትመት ቤት ለመጀመር ከ1 ሚሊዮን ብር እስከ 2 ሚሊየን ብር ሊያስፈልገን ይችላል። መካከለኛ የህትመት ቤት ቢዝነስ ማለትም ብዙ ምርቶችንና አገልግሎቶችን ለማቅረብ የሚያስችል ህትመት ቤትን ለመጀመር ከ2 ሚሊየን ብር እስከ አምስት ሚሊየን ብር ድረስ ሊያስፈልገን ይችላል። ትልቅ የህትመት ቢዝነስ ማለትም እንደ መጽፍ የመሳሰሉ ትልልቅ ፕሮጀክቶችን ለመስራት የሚያስችል ህትመት ቤት ለመጀመር ከ ሚሊየን ብር በላይም ሊያስፈልገን ይችላል። ግምት እንደየማሽን አይነቱ እንደየከተማውና የንግድ ስራ መጠን ሊለያይ ይችላል። የህትመት ቤት ስራ ውጤታማ እንዲሆን ትክክለኛ ቦታ መምረጥ ወሳኝ ሲሆን፣ የንግድ ማዕከሎችና የቢሮ አካባቢዎች የሚገኙ የህትመት ቤት በቀላሉ ለኩባንያዎችና ለተለያዩ ድርጅቶችን መቅረብ ይችላሉ። የንግድ ካርድ፣ ብሮሸሮች እና ሌሎች ማስታወቂያዎችን በቋሚነት ስለሚታዘዙ ትርፋማ ሊያደርግም የሚችል የስራ ዘርፍ ነው። ለምሳሌ ፒያሳ፣ ሜክሲኮ፣ ቦሌና ሌሎች የንግድ ስራዎች በብዛት የሚገኙባቸው አካባቢዎች ላይ ውጤታማ የሆነ ስራ መስራት ይቻላል። ሌላኛው የትምህርት ተቋማትና የዩኒቨርሲቲ አቅራቢያዎች ቢሰራ ለተማሪዎችና ለመምህራንም ሁሌም አስፈላጊ ነው። ለምሳሌ የሪፖርትና ና የፕሮጀክት ሰነድ ህትመት፣ የመመረቂያ ጽሑፍ የፎቶኮፒና ሌሎች አገልግሎቶችም ከፍ ከፍተኛ ፍላጎት አለው። የኢንዱስትሪ ዞኖች ና አውቶማቲክ ኢንዱስትሪዎች አካባቢም በእነዚህ አካባቢዎች ላይ የሚገኙ ፋብሪካዎች ለምርቶቻቸው ማስታወቂያዎችን፣ ፓኬጂንግ ና ሌሎች የህትመት አገልግሎቶችን በብዛትም ይፈልጋሉ። የህትመት ቤት ቢዝነስ ስኬታማ እንዳይሆን ሊያደርጉ የሚችሉ የተለያዩ ምክንያቶች የሚጠቀሱ ሲሆን ከእነዚህም ውስጥ ዋና ዋና ምክንያቶቹ ከፍተኛ የመነሻ ካፒታል ና የገንዘብ እጥረት ዋነኛው ነው። ሌላኛው የጥሬ እቃ ወጪ እንደ ወረቀት ቀለምና ሌሎች የህትመት ቁሳቁሶቹ ዋጋ በገበያ ላይ በየጊዜውም ይለዋወጣል። የዋጋ መናር መቋቋም ካልተቻለ ትርፉ ሊቀንስም ይችላል። በተጨማሪም በቂ ክህሎትና ልምድ ማጣት እንደ ሌላ ችግር የሚነሳ ሲሆን የህትመት ስራ የራሱ የሆነ ሙያዊ እውቀት የሚፈልግ በመሆኑ በቂ ልምድና ክህሎት ያላቸውን ሰራተኞች ከሌሉ የምርት ጥራትን ሊቀንስ ይችላል። እነዚህም ምክንያቶች ከግምት ውስጥ በማስገባት አስቀድሞ ጥሩ የቢዝነስ እቅድ ማውጣትና በየጊዜው ገበያውን መከታተል ለስኬቱም ወሳኝ ነው። የህትመት ቤት ስራ ስኬታማ እንዲሆን የተለያዩ ነጥቦችን መተግበር ጠቃሚ ሲሆን በአካባቢው የትኛው የህትመት አይነት እንደሚፈለግ በጥልቀት ማወቅም ወሳኝ ነው። ለምሳሌ የትምህርት ቤት ፕሮጀክቶች፣ የንግድ ካርታዎች፣ ፖስተሮች ወይንም የመጻሕፍት ህትመት ፍላጎት የበለጠ ሊሆን ይችላል። ሁሉም የህትመት አይነቶች ከመስራት ይልቅ በአንድ ዘርፍ ላይ ልዩ ትኩረት አድርጎ መስራት ውጤታማ ሊያደርገን ይችላል። እነዚህን ነጥቦች በአግባቡ በመተግበር የህትመት ቤቱን ስኬታማ ማድረግም ይቻላል። በአጠቃላይ የህትመት ቤት ቢዝነስ በጣም አዋጭና ትርፋማ ሊሆን የሚችል ቢዝነስ ሲሆን ይሁንና የስራ ትርፋማነት እንደ ሌሎች ቢዝነሶች በቀጥታ ሊሰላ የሚችል ሳይሆን የሚወሰነው እርስዎ በሚያደርጉት ጥረት ላይ ነው። የህትመት ቤት ቢዝነስ በጥንቃቄ ከተጀመረና በአግባቡ ከተመራ በጣም አዋጭ የሆነ የስራ ዘርፍ ነው። ዋናው ነገር የገበያ ጥናት በማድረግ ትክክለኛ ቦታ መምረጥ፣ ጥራት ያለውን አገልግሎት መስጠትና ገንዘብ አጠቃቀምን በአግባቡ መቆጣጠር ነው። የቴክኖሎጂ ለውጥን ለመከታተል ዝግጁ ከሆኑና ደንበኞችን እንዴት መሳብና ማቆየት እንዳለቦት ካወቁ ስኬ ታማ መሆን ይችላሉ። ክብራትና ክብራን ተመልካቾቻችን ለዛሬ የያዝንላችሁ ከፍተኛ ገቢ የሚያስገኙ ሶስት የቢዝነስ ሀሳቦች የተከታተላችሁትን ይመስል ነበር። በቀጣይ በሌሎች የቢዝነስ ሀሳቦች እስከምንገናኝ ድረስ ሰናይ ጊዜን ተመኘን።